ክፍልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እንሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርስተ ዜናችሁን ነግራችኋለን። አብራችሁን ቆዩ። አሰብን ወደብ ጥያቄ ትክክል እንዳልሆነ ለመቀለር መሞከር በአንዳንድ ነው ሲሉ የመከላከያ ሚኒስተር መግለጫ ሰጠ። በዚህም ጋር ተያይዞ መከላከያ ሰራዊት ለብሔራዊ ጥቅሞችን የማስከበር ሂደት ለሚመጣ የደህንነት አጣብቅኝ እንደሚዘጋጅ ቃል አቀባዩ ተናግረዋል። በዚህም ጉዳይ በዝርዝር የምንመለከታቸው ይሆናል። የኬንያው ፕሬዝዳንት በህዳሴው ግድብ ምርቃ ላይ በመገኘታቸው ቅር መሰኘታቸውን ገለጹ የኬንያው ፕሬዝዳንት በኢትዮጵያ ታላቁ ህዳሴ ግድብ የምረቃ ስነ ስርዓት ላይ መገኘታቸው ግብፅ ማሳዘኑን በኬንያ የግብጽ አምባሳደር ሀቲም ዩስሪ ሆስኒ ገልጸዋል በዚህም በዜና ዝርዝር የምንመለከታቸው ይሆናል እነዚህን የመሳሰሉ አርዕስተ ወደ እናንተ ይዘን ቀርበናል ቤተሰብ ለመሆን ላይክሸር ሰብስክራይብ ማድረገውን እንዳይረሱ ወደ እለቱ የመጀመሪያ የዜና ትንታኔያችን ስናልፍ ምን ወደብ ጥያቄ በየትኛውም መነጽር ትክክል እንዳልሆኑ ለመቀለር መሞከር ባንዳ ነው ሲል መከላከያ ሚኒስተር መግለጫ ወጥቷል። የመከላከያ ሚኒስትሩ በይፋ የፌስቡክ ገጹ ላይ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀለር በአንዳንድ ነው ብለዋል። ሚኒስትሩ መስሪያ ቤቱ ባወጣው መግለጫ ወደንና ፈቅደን ስለምንሞትላት ኢትዮጵያ ጠንቅቀን እናውቃለን በሚል ርዕስ ባሰፈረው ፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከሶስት አስር ዓመታት በላይ ኢትዮጵያኖች ሕመም ሆኖ የታላቁ ሀገሪቱ ክብር አንሷል ብለዋል። የጂኦፖለቲካ ብሔራዊ ወሳኝ ጥቅሟ ተቀምቷል ብለዋል። ኢትዮጵያ ብሔራዊ ጥቅምን ስለማረጋገጥ የሚያትተ የመከላከያ ጠቅላይ ሚኒስተር መልእክት የኢትዮጵያ ወታደራዊ የቀይ ባህር ጥያቄ በዓለም አደባባይ በይፋ መጠየቁን በታላቅ ደስታ ስሜት ሞልቶናል ብለዋል። የመከላከያ ሚኒስትር በይፋ የፌስቡክ ገጹ ላይ ባሰፈረው በዚህ መልእክት ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ በየትኛው መስዋዕትነት ለመክፋት ለሰከንድ እንደማያቅማማ ገልጿል። በአጉሜ 4 2017 ዓ ም የተመረቀ የኢትዮጵያ ህዳሴ ግድብ በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አሳውቋል። በመሆኑም የቀይ ባህር ብሎም ያሰብን ጥያቄ በየትኛው መነጽር ትክክል እንዳልሆነ ለመቀለር መሞከር ከባንዳነት አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም ሲል የመከላከያ ሚኒስትሩ መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ የህዳሴው ግድብ መጠናቀቁን አስመልክቶ ብሔራዊ ቴሌቪዥን የተላለፈው ውይይቶች ላይ ቀይ ባህር 30 ዓመት በፊት ኢትዮጵያ እጅ እንደነበር ጠቅሰው ስህተቱ ነገ ይታረማል ማለታቸው ይታወሳል። ጠቅላይ ሚኒስትሩ በዚህ ውይይታቸው ቀይ ባህር የዛሬ ሰላሳ ዓመት እጃችን ነበረ። ቀይ ባህር የዛሬ ሰላሳ ዓመት የትናንት ታሪክ ነው። የተፈጠረው ስህተት ትናንት ነው፣ ነገ ይታረማል። ብዙ ከባድ አይደለም ነበር ያሉት ጠቅላይ ሚኒስትሩ ቋግሜ 4 2017 ዓ.ም የተመረቀ ኢትዮጵያ ህዳሴ ግድብ ግንባታ ዙሪያ ባደረጉት ውይይት ላይ የሺ ዓመታት የአባይ ታሪክ እንደተቀረው ሁሉ ኢትዮጵያ ባህር ያጣችበት ሁኔታ እንደሚስተካክልም ተናግረዋል። ኢትዮጵያ ባለፈው ሳምንት ለ66 ከፍተኛ ወታደር መኮንኖች ወታደራዊ ማዕረግ እድገት የሰጠኝ ሲሆን ይህም ማስመልከትም ለኢትዮጵያ ዜና አገልግሎት ማብራሪያ የሰጡት የሚኒስትሩ ቃል አቀባይ ብርጋዴር ጄኔራል ጌትነት ሰራዊቱ እንደ በውሃ በመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞች የማስከበር ሂደት ውስጥ ሊከተል የሚችል የደህንነት አጣብቂ መዘጋጀት አለበት ብለዋል። ኤርትራ ነጻነቷን ስታገኝ ቀይ ባህር ላይ የተነጠለችውን ኢትዮጵያ ከጥቂት ዓመታት በፊት በጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ ከኤርትራ በኩል ስጋት ተፈጥረዋል። ጠቅላይ ሚኒስትር አብይ አህመድ ስለ ባህር በርና ስለ ወደብ ያሳዩ ፍላጎት ያደረጓቸው ንግግሮች የኤርትራ ባለስልጣን አላስደሰተም። ኢትዮጵያ ጦርነት ጦሮቻቸውን በጋራ ያዘመቱት ኢትዮጵያ የኤርትራ ግንኙነታቸው የተቀዛቀዘው የፕሪቶሪያው ስምነት መፈረሙን ተከትሎ ነው። ጠቅላይ ሚኒስትር አብይ አህመድ የባህር በር ለኢትዮጵያ ህልውና ጉዳይ ማለታቸውን ተከትሎ ደግሞ የሁለቱ አገራት ግንኙነት የበለጠ ሻክሯል። ከዚያም በኋላ ኤርትራ ከኢትዮጵያ ጋር በህዳሴው ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር መፍጠሯን ተከትሎ ውጥረት ተባብሷል። ከዚህ ቀደም የባህር በር ጉዳይ ህልውና ጉዳይ ያሉት ጠቅላይ ሚኒስትር ኢትዮጵያ ለቀይ ባህር ስትል የመጓጋት ፍላጓት እንደሌለት ተናግረው ነበር ኤርትራ ግን በተቃራኒው ኢትዮጵያ በጠባ ጫርነት የወነጀለች ሲሆን ፕሬዚዳንት ኢሳያስ ሉዓላዊ ባህር በር የማግኘት የሚለው ትኩረት መሳቢያ ሌላኛው ጂኦፖለቲካ ገጽታ አሉት በማለታቸው ከዚህ ገደም ግድለች ጀብድነት ጀርባ ሌሎች ኃይሎች አሉ በማለት ከሰው ነበር። አብይ አህመድ በቅርቡ ካደረጉት ንግግር ኢትዮጵያ የመልክዓ ምድር እስረኛ ሆና አትቀጥልም ማለታቸው ይታወሳል። ኢትዮጵያ የባህር በር የማግኘት ጉዳይ ቀሪ መሆኑን የተናገሩት አብይ አህመድ አገራት በፈጠረ ጊዜ ራሳቸው ለድርድር ዝግጁ እንዲያደርጉ አሳስበዋል። ኢትዮጵያ በአፍሪካ ትልቁን የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነፃ መውጣቷን ተከትሎ ነው። ከዚያም በኋላ አገሪቱ ለገቢና ለውጭ ንግዷ የትንሽ ሀገሯ ጅቡቲን መደብ መጠቀሟ ትገኛለች። መከላከያ ሰራዊት ብሔራዊ ጥቅሞች የማስከበር ሂደት ለሚመጣ የደህንነት አጣብቂ እንደሚዘጋጅ ቃል አቀባዩ ተናግረዋል። ኢትዮጵያ መከላከያ ሰራዊት በውሃ መጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞች የማስከበር ሂደት ውስጥ ሊከሰት የሚችሉ የደህንነት አጣብቂ መዘጋጀት እንዳለበት የሰራዊቱ ቃል አቀባይ ብርጋዴ ጌትነት አዳነ ተናግረዋል። በቅርቡ መከላከያ ሰራዊት አባላት ከፍተኛ ወታደራዊ መኮንን የተሰጠ ማዕረግ ተጨማሪ ግዳጅ እና ተልእኮ ታሳቢ ያደረገ እንደሆነ የሰራዊት የሰው ሀብት አመራር ዋና መምሪያ ኃላፊ ሊተናር ኔራል አጫሉ ሸለመ ገልጸዋል። ሁለቱ ጄኔራል ከሳምንት በፊት የሰጡት የጦር መኮንኖች ማዕረግ በተመለከተ ማብራሪያ የሰጡት አርብ መስከረም 16 2018 ዓ ም በኢትዮጵያ ዜና አገልግሎት የተላለፈ ቃለመጠይቅ ነው። ባለፈው ሳምንት ቅዳሜ መስከረም አስር ቀን በጠቅላይ ሚኒስትር አብይ አህመድ አቅራቢነት ለ66 መኮንኖች የማዕረግ እርገት መሰጠት ይታወሳል። ፕሬዚዳንት ታያቅ ስላሴ እርገቱን ከተቀበሉት የጦር መኮንኖች መካከል አራቱ ደግሞ የሙሉ ጄኔራልን ማዕረግ አግኝተዋል። የሙሉ ጄኔራል ማዕረግ ከተሰጣቸው መካከል ከዚህ ቀደም በሌተናል ጄኔራል ማዕረግ የነበሩ የጠቅላይ ኢታማዦር ሹም አማካሪ አለም ሹመት ደግፌና የመከላከያ ምህድስና ዋና መምሪያ ኃላፊ ደስታ ቢቹ ይገኙበታል። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ኢምር መኮንንና የመከላከያ ኢንስፔክተር ዋና ደሪባ መኮንን ወደ ሙሉ ጄኔራልነት አድርገዋል። ሹመት የሚያገኙ መኮንኖች ስብጥር ኢትዮጵያ እንዲመስል ማድረግ ክፍተት፣ የሹመት ቦታ መኖር ከግምት ውስጥ እንዲገባ አስረድተዋል። በዚህም ጋር የጦር መኮንን ወታደራዊ ሹም የሚያገኙ ተጨማሪ ግዳጅና ተልዕኮ መሸከም እንደሚገባ ታሳቢ ተደርጎ እንደሆነ ገልጸዋል። ቅዳሜ ዕለት ሹመቱ ብርጋዴር ጄኔራል ማዕረግ ያገኙት የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ጌትነት አዳነ በበኩላቸው የተሰጠው ሹመት ሰራዊት ዝግጁነት እንደሚያጠናክር ለወደፊቱ ተልእኮ በጎ ተጽዕኖ እንደሚፈጥርም አንስተዋል። የማዕረግ እርጎ ከብሔራዊ ጥቅምና ሉዓላዊ ከማጽናት አንጻር መታየት እንዳለበት አስገንዝበው በአሁኑ ወቅት መንግስት ብሔራዊ ጥቅም የሚለው አጀንዳነት ያቀረባቸው ጉዳይ መኖሯቸው የጠቀሰው ቃል አቀባዩ ከዚህም መካከል በውሃ የመጠቀም መብትና የወደብ ጥያቄ እንደሚገኙበት ገልጸዋል። ጋዝ የኒኩለር ማብለያ ፕላንትና የማዳበሪያ ኢንዱስትሪ መመስረት ጉዳዩ በአጀንዳ መካከል እንደሆኑ አንስተው ብርጋዴ ጄኔራል ጌትነት አዳነ በህዝብ የተመረጠ መንግስት ከዚህ ብሔራዊ ጥቅሞች እነዚህ ናቸው ላሳካቸው የሚፈልገው እስካለ ድረስ ሰራዊቱ ደግሞ መዘጋጀት አለበት ብለዋል። ሰራዊቱ የሚያደርገው የመጀመሪያ ዝግጅት አጀንዳ የማስፈጸም ሂደት ውስጥ በሌላ አካል ሊፈጠር ከሚችሉ ወደ ኃይል አማራጭ መምጣት ጋር የተያዘ እንደሆነ ተናግረዋል። ኢትዮጵያ መንግስት ህዝብን ይህን ጥያቄ ሲያነሳ በሰላማዊ መልኩ ፈተዋለሁ ብሎ ነው የሚያነሳው። ግን ደግሞ በዚህም ውስጥ የሚገባ ሴኩሪቲ ዴልማር የሚባል ነገር አለ። በሂደቱ የደህንነት አጣብቂ ሊፈጠር እንደሚችል ጠቁመዋል። ኢትዮጵያ ይህን ካነሳች እንዲህ ሊሆን ብሎ ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊቱ መዘጋጀት አለበት ማለታቸውን ሲሉ ሀሳባቸውን አብራርተዋል። ተገልጠዋል በሰራዊቱ በኩል የሚደረገው ዝግጅት የመንግስት ተልእኮና ትእዛዝ ያደረገ እንደሆነ አክለው የመከላከያ ሰራዊት ቃል አቀባይ ህን የተናገሩት የኢትዮጵያ መንግስት ካለፉት ሁለት ዓመታት ወዲህ በተደጋጋሚ እያነሳ ያለው የባህር በር የማግኘት ጉዳይ ጎልቶ እየወጣ ባለበት ወቅት ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መስከረም ስድስት ባደረጉ ንግግር ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም እንደማትኖር መናገራቸው ይታወሳል። ኢትዮጵያ የባህር በር የማግኘት ጉዳይ ቀሪ መሆኑን በአጽንኦት የገለጹት ዶክተር አብይ አህመድ ሀገራት በፈጠነ ጊዜ ራሳቸውን ለድርድር ዝግጅት እንዳደርጉ አሳስበዋል።